አማክረን እያሉ በሩን ከከፈተ በኋላ አስቢው እዚህ ነው ቤቱ። አላልኩም አሁን አመንከኝ? ተባብለው ሲይዝ ጋዜጠኞች ጋር ያጋጥም፣ ጋዜጠኛ ነው መብራት ጠፍቷል፣ አንቺ እዚህ እያለሽ ነው እንዴ መብራት የሚጠፋ? ያጋጥማሉ ጋዜጠኞች። እንደው አንድ ቅሬታ ነበር እንዲህ አይነት ነገሮች ይኖራሉ። እንግዲህ ያው ማንኛውም ሰው እኮ የሚያልፍበትን ችግር ጋዜጠኛውም ያልፍበታል። እንደውም እኔ አንድ የህዝባዊ አገልግሎት የሚሰራ መስሪያ ቤት ውስጥ በኃላፊነት የምትሰራ ጓደኛ ነበረችኝና የሆነ ነገር በቃ አገልግሎት ይሄ ነገራራ ጠፍቷል እኛ ጋ እና ምን ላድርግ እኛ ጋም ጠፍቷል ትላለች። እኔ የምቸገራለሁ እናንተ ትቸገሩትን እና ምን አስባለሁኛ አንዳንዴ ሁሉም ሰው የሚቻገረውን ችግር ትጋፈጫለሽ። አንዳንዴ ግን በጣም እየባሰ ሲመጣ ነገሮችን ለሚመለከታቸው አካላት ለማድረስ ቅርብ እንሆናለን፣ ቅርብ ልትሆኝ ትችላለ። ኃላፊነትም የመወጫ አንዱ መንገድ ሊሆን ይችላል። ሌላ ሩቅ ቦታ ሄደሽ ችግር ለመፍታት ከምትሰሪው ስራ የበለጠ እዚያው አካባቢሽ ላይ የነማንን ችግር አይተሻል ሰምተሻል ጥያቄውን ለማቅረብ እንዲህ አይነት ችግር አለ ተብሏል፣ እዚህ አካባቢ ላይ ሄዳችሁ አይታችሁታል ወይ የሚለውን ነገር ለማቅረብ እድሉ ሊኖር ይችላል። ከሌሎች ሰዎች በተለየ እንጂ የዛው የችግር ሰለባ ነው የምትወኝ ን አማራሪ እኮ እንሆናለን። ብዙ ጊዜ መብራት ሲጠፋ ያው እጅም ሰፈር መብራት ሲጠፋ ውሀም ሲጠፋ እንደዛው። እሺ፣ ለማንኛውም እንግዲህ እስቲ ሌላው ዓለም ላይ ያሉ ዝነኞች ያው ዝና የሚሰጠው የሰው አክብሮት አለ ፍቅር አለ ገንዘብ አለ እውቅና አለ ከዚህ ውጭ ግን ዝነኛ ባልሆንን እስከ ማለት ያደረሳቸው ነገር ነው። ሴሊና ጎሜዝ አንዷ ናትና እንዲሁም የፍቅር ግንኙነቷ ብዙ ጊዜ ያው የተሳካ ፍቅር ግንኙነት ስለሌላት እና ከዚህ ግንኙነቷ ጋር በተያያዘም ብዙ ታሪኮች ይወጡ ነበረ። የጀስቲን ቢበር አንዱ ነው። በደንብ አስለቅሷታል፣ ጀስቲን ቢበር አድናቂዎቿም በጣም ይናደዱበታል። ደዊኬንድ ጋርም ነበረች። ከዛ በኋላ ደግሞ ሌላ እንደዚሁ ታዋቂ ሰው ነበርና የእኔ የፍቅር ግንኙነቶች በቃ የተረገመ ግንኙነት ነው ያለኝ እስክል ድረስ ብዙ ደስ የሚል ነገር አልነበረኝም ትላለች። አሁን ላይ እንግዲህ ቅርብ ጊዜ አንድ ተከታታይ ፊልም አለ ኦንሊ መርደርስ ኢን ዘ ቢልዲንግ በሚል የሚሰራና እሱ ላይ አብሯት የሚሰራ አሮን ዶሚኒጎዝም ይባላል እና ከሱ ጋራ በስራ አማካኝነት ብዙ ጊዜ ይገናኛሉ። የተነሷቸው ፎቶግራፎች አሉ። እነሱ ታየና አድናቂዎቿ ከሱ ጋር የፍቅር ግንኙነት እንደጀመረች አድርገው አሰቡ። ከዛ በቃ የቃላት ጥቃት ይጎርፍበት ጀመር። እሱ ላይ አትገባትም አንተ ለሰሊና ጎሜዝ፣ አስጠሊታ አስቀያሚ ነህ። እሷን ያደነቁ እየመሰላቸው በቃ ነው። በጣም ይንጓጠጣል፣ ይሰደባል፣ ይተቻል። ከቁጥጥር ውጭ የሆነ ነገር መጣ ማለት ነው። ፎቶ ፖስት ባደረገ ቁጥር የሁለቱን ፎቶ እያወጡ እናንተ ሕጻናቶች የሚሉ ደስ የማይሉ ቃላቶችን ሁሉ በተለያዩ በምስሎች ሳይቀር እሱን የሚተነኩሱ ስድቦችን፣ አስተያየቶችን ማስተናገድ ጀመረ። ከዛ በኋላ ምናለች ሴሌና ጎሜዝ፣ አሁን ገና አወቅኩኝ ወንዶች ከእኔ ጋር ለምን የፍቅር ግንኙነት መጀመር እንደማይፈልጉ አለች ነው ስለዚህ እንደዚህ አይነት ስድብን የሚያስተናግድ ከሆነ ከኔ ጋር ያለ ሰው እንደዚህ የሚተች ከሆነ ማንም ሰው ደፍሮ ከኔ ጋር የፍቅር ግንኙነት አይፈልግም፣ በቃ ይፈራል፣ እና አሁን ተረድቸዋለሁ የሚል ደረጃ ደረሰች። ለጊዜው አሁን ብቻዬን ነኝ የሚለውንም ነገር እንደዚሁ ተናግራ ነበር። በተለይ ባለፈው አመት ከማንም ጋር አይደለሁም። ግን ያው ሁለቱ የፍቅር ግንኙነት አልነበራቸውም። በስራ አጋጣሚ ነው አብረው ጊዜ ሲያሳልፉ የነበረው። ግን የማያባራ? ድርጅቶች ውስጥ እነዚህ ደግሞ እየተከታተሉ እንቅስቃሴሽን ዜናዎችን የሚያወጡ የሚሰራሉ አይደል፣ ፓፓራዚዎች። ከማጋናት ምን አይነት እንቅስቃሴ አሳይተዋል የሆነ እነሱን ሁሉ እንደዚህ እየሄደች እያለች እሱን ለመናገር ሲሞክሩ ሰዎች አስተያየት ሲሰጡ እስከ መሳደብ ደርሳ ነበር። ና በቃ እኔ የራሴ ቀይ መስመር አለኝ፣ ያ ከታለፈ ደግሞ ሌላ ሰው ነኝ እስከ ማለት ደርሳ ነበረ። አንዱ አጋጣሚ ነው እንግዲህ በፍቅር ግንኙነቴ ነጻነት ማግኘት አልቻልኩም እና ከኔ ጋር የታዩ ሰዎች ሁሉ ይሰደባሉ፣ ይንቋጠጣሉ ወይም የሆነ አስተያየት ይሰጣቸዋል እና በብዙ ነገርም ኢሹ ጉዳይ ይሆናል የኔ ፍቅር ህይወት የሚለው ነገር ገልጻለች። ሌላዋ አሪያና ግራንዴ ናት። አሪያና ግራንዴ ዝነኛ መሆን ብዙ ሰዎች ይመኙታል። በተለይ ደግሞ እንግዲህ የቀይ ምንጣፍ ስነ ስርዓቶች ላይ መታየትም ትልቅ ክብር ስም አለው ትልቅ ሽፋን ያገኛል። ግን እሷ ልክ የቀይ ምንጣፍ ስነ ስርዓት ላይ የታየች ጊዜ በቃ ለኔ ቀይ መንጣፍ ማለት ቴረር ነው ብላ ነበር። ለምን እዛ ቀይ መንጣፍ ስነስርዓት ላይ ስትታይ የለበስሽው ልብስ፣ የፎቶ ፖዝሽ፣ የፀጉርሽ ስታይል፣ ሜካፕሽ ሁሉም ነገር ይተቻል፣ ይሰነጠቃል እነሱ ጋር እና እሷ ደግሞ የደረሰባት ትችት ምንድነው የፀጉር ስታይሏ ነበር። ብዙ ጊዜ ወደ ላይ ነው ምታስይዘው ፀጉር ረዥም ይሆናል ከኋላ አዎ እና በጸጉሯ 2014 ላይ የግራሚ አዋርድ ቀይ ምንጣፍ ስነ ስርዓት ላይ ከታየች በኋላ ብዙ አስተያየት ተሰጠና፣ ስለ ጸጉሯ ተውኝ ብያችኋለሁ ከዚህ በፊት ተናግሬ፣ ያለው ስለ ጸጉሬ እኔ ጸጉሬ ለረጅም ጊዜ ቀለም በመቀባት ስለተጎዳ ያንን ለመሸፈን ብዬ የማደርገው ያመጣውት ስታይል ነውና፣ ለምንድን ነው ጸጉር እኮ ጸጉር እኮ ነው አፍተር ኦል ሌላ ትልቅ ነገር አይደለም። ለምን ትልቅ ነገር አድርጋችሁ ስለ እኔ ጸጉር የምትነጋገሩት ብላ ይሄንን አስተያየት ሰጥታለች። ዝነኛ ባትሆን ማንንም አያወራው ነበር። ይሄ ጸጉር ወደ ላይ ሆነ ወደ ታች ሆነ። ደሞሱ የጸጉር ስታይል እኛ ሀገር የሆነ ጊዜ ላይ ታዋቂ ሴቶች በደንብ ይጠቀሙበት የነበረ ነው በሂውማን ሄር አሁንም ተጀምሯል። አሁንም እንደ አሪያና ስታይል እንደዚህ ወደ ላይ ይዞ ከፊት እንደ ቤቢ ሄር ማድረግ በደንብ እየተለመደ ነው። እሷ ግን ለምንድን ነው እንደዚህ አይነት ስታይል የምትከተዩ? ተብላ ከዚህ በፊትም የሰጠችው ያው ጸጉሬ ለረጅም ጊዜ ተጎድቷል፣ ቀለም በመቀባት ነው የተጎዳ ጸጉር ስላለኝ እሱንም ለመሸፈን የምጠቀመው ስታይል ነው በሚል የሰጠችው አስተያየት ነበረ። ጆርጅ ክሉኒ ያው ዝናውም ሀብቱም አለው ሁሉ አንጻራዊነትም የሚያከብሩት ታዋቂ ሰዋቸው ነው። ከዚህ ሁሉ በላይ ግን የምፈልገው ነገር አለ ብሎ የተናገሩ በጣም ትንሽና ቀላል ነገር ነው። ለሁላችንም ወክ ማድረግ በቃ ፓርክ ውስጥ አልችልም፣ በነጻነት መንቀሳቀስ አልችልም። እና ለ አስራ አምስት አመታት የሴንትራል ፓርክን ሄጅ አላቅም አይቸውም ማለት ምክንያቱም ያው ብዙ ግርግሮች ስለሚፈጠሩ ማለት ነው። በነጻነት አያረገውም። ላርግም ቢል ስንት ጠባቂ እጅቦት ነው። እና ደግሞ ይሄ አብረን ፎቶን እነሳም ብዙ ነገሮች ይኖራሉና ከአድናቂዎች ጋር በተያያዘ ሌላው የሚያስቀው ነገር ጀስቲን ቢበር የተናገረው ነው እና በጣም በግልጽ ነው የተናገረው አድናቂዎቹን የኔን ግል ላይ ነገር በቃ እየተጋፈፋችሁ የምትመጡ አድናቂዎች ቀይ መስመር እያለፋችሁ ነው እና ብሎ የኢንስታግራም ገጹ ላይ ነው ከዚህ በኋላ ከማንኛውም አድናቂ ጋር ፎቶግራፍ ላልነሳ ወስኛለሁ፣ በቃ ጨርሻለሁ አለ። ምክንያቱም ልክ ፎቶ እንነሳ ብለው ከኔ ጋር ሲመጡ የሆነ መጠበቂያ ዙ ውስጥ ያለው እንስሳ የሆን ያክል ነው የሚሰማኝ፣ እና ተዉ በቃ ፎቶ እንነሳ ብላችሁ አትጠይቁኝ። ሰላምታ ያም የለም ምንም የለም፣ መጥተው በቃ ፎቶ እንነሳ የሚል ሁሉም ስልኩን ይዞ መጥቶ ለፎቶ ነው የሚፈልገኝ ና ልክ የሆነ እንዴት ነው አንድ አንበሳ አሁን ሳውዝ አፍሪካ ስትጂ ማንዴላ ሀውልት አለ አይደል ሳቸው አይንቀሳቀሱ እኛን እንሄድ ነው አዎ ስሜት እንደሌለ አልበሜን ገዝቻለሁ ምናምን ለምትሉት ነገር የከፈላችሁትን አግኝታችኋል እሱም አልበሜ ነው በቃ ስለዚህ ይሄንን ነገር ከእኔ አትጣብቁ የትኛውን ቦታ ስታገኙ ፎቶ እንነሳ ብላችሁ አትጠይቁኝ። የምትቀየሙ ሰዎች ልትኖሩ ትችላላችሁ፣ ግን ምን ማድረግ አልችልም ነው ያለው። አንዱ የሚያስመረራቸው ነገር ይመስለኛል ታዋቂ ሰዎች አብረን ፎቶ እንነሳ የሚለው ነው። ወይ በደንብ ላትዘጋጅ ትችያለሽ ለፎቶ። የስክሪን ሰው መሆን ደግሞ አስቸጋሪ። ስክሪን ላይ ጠቀቅ ብለሽ ልትታይ ትችያለሽ። ከዛ ውጭ ደግሞ በመደበኛው እንቅስቃሴ ውስጥ ሆኝ ነው እማ ይሆን ወይ ደግሞ ጥሩ ባልሆነ ካሜራ ግዴታ መስሎ ይሰማል። እነሱም ከሞኔዳቸው የተነሳ ያነሱሽ ሰዎች፣ ያገኙሽ ሰዎችም አይ አይሆንም ወይም ዝግጁ አይደለሁም ወይም ፈቃደኛ አይደለሁም ብትይ፣ ፈቃደኛ መሆንሽ ነው ግዴታ ሚል አስተሳሰብ አለ። እንዴት እንቢ ይላል አንድ የሚታወቅ ሰው መንገድ ላይ የሚሆን የትም ቦታ ተገኝቶ ፎቶ እንነሳ ሲባል እንዴት እንቢ ይላል? መብትሻ አይደለም ነው እንነሳ ማለት ነው መብት። እኛም ሀገር አሁን ይሄ አለ እየተለመደ መጥቷል። አሁን ይሄ የዲጂታሉ ዓለም የሚያመጣው ተጽዕኖም ጭምር እኮ ነው። አንድ ሰው አንድ ቦታ ስታገኘው፣ አዎ በቃ ወዲያው ያንን መረጃ እጅሽ ላይ ማስቀረት እድል ስለተሰጠሽ ትጠቀሚበታለሽ። አውቀዋለሁ፣ አግኝቼዋለሁ፣ አብሬው ነበርኩ በቃ ማንኛውም ነገር ብለሽ ልታ ዛሬ ቅዳሜ እችን ትመስላለች ይላሉ። አሁን ያ ሰውዬ ቅዳሜን ሙሉ አላሳለፈም ከዛ ሰውዬ ጋር የቅጽበት መገናኘት ምናልባትም ፎቶ መነሳቱን እርግጠኛ ላይ ሆን ይችላል ከዛ ሰው ጋር በእርግጥ የአድናቂዎች ስሜት ደረጃ ነው እሱ። ይሄ አብዝቶ መተቸቱ ቅሬታ ሊፈጥር ይችላል። በእኛም ሀገር ሁኔታ ያው ነበርኩ የሚለው ነገር ይበዛል። ይሄ ትርጉም ያለው ነገር ለምሳሌ እኮ ያንን የምትወጁን የምታደንቂውን ሰው አግኝተሽ አንድ ጥያቄ ወይ ደግሞ የሆነ መልእክት፣ ለሱ ወይም ደግሞ ከስራዎቹ የሆነ የምትገረሚበትን ነገር ባጭሩ ተናግረሽ ማለፍ ትችያለሽ። ግን አብዛኛው ሰው ያንን አያደርግም ነው ቶሎ ብሎ ለሰልፊ ነው ራሱን የሚያዘጋጀው። ካሜራውን ይዘው ወይ ፎቶ አንሱኝ ነው የሚለው። ይሄ ደግሞ የእውነትም ዙ ውስጥ ካለ እንስሳ ምንም አይለኝም። ከዘመነ ሰልፊ በፊት ፊርማ ለማግኘት ነበረ ሩጫ። በምትሯሯጩ አስፈርሚው ያለው ከሌ ፊርማ አለኝም ብለሽ እንደ ትልቅ ነገር ይቀመጥ ነበረ አሁን ደግሞ ያው የሰልፊ የዲጂታሉ ዘመን ሲመጣው ደስ ነው ምትሮጩ፣ በጣም ይገርመኝ። እኔ ታዋቂ ሰዎች እኛ ማገር የተሰበሰቡባቸው ፕሮግራሞች ላይ ይመጣሉ። እንግዲህ ፎቶ ይዘው እነኛ ታዋቂ ሰዎች ጋር አምስት ስድስት ሆነው ከኔም ጋር ከኔም ጋር ሊሉ ይችላሉ። እና ሰውየው ወይ ሴትዮዋ ቆመው እነኛ አምስት ሰዎች በየግላቸው ካሜራ እስኪነሱ ድረስ ምናልባት አድናቂ ሽኮ ጨርሶ ፎቶን ሌላ ጉዳይ ላይ ነው። አንቺ ዛጋ ግን ከቀጣዮቹ ሰዎች ጋር ፎቶ እየተነሳሽ ነው፣ ወይም አብሮ ሆኖ የፕሮቶኮል ጉዳይ አስተካክሎ ከዚህ እስከዚህ ሰዓት ይዤላት አለው፣ ለፎቶ ከአድናቂዎቹ ጋር ወይ ከአድናቂዎቹ ጋር ካላለ በስተቀር ከኤቨንቱ ማለቅ በኋላ ላቴጅ ትሸልሽ ወደ ቤትሽ። ያው በዚህ የሚቸገረው ቴዲ አፍሮ ይመስለኛል ብዙ ጊዜ አይገኝም እንጂ እሱም በጣም ብዙ የአድናቂዎች ጫና ያለበት እና በነጻነት መንቀሳቀስ ይችላል ብዬ አላስብም። እንዲህ አይነት በጣም ከፍ ያለ የአድናቆት ስብስብ ያላቸው ሰዎች ከባድ የሆነባቸው ቦታዎች ደግሞ አሉ። ሀዘን ላይ፣ ሰርጎች ላይ ወዳጆችን ላለማስቀየም መሄድ ግዴታ የሆንብሽና ግን ትኩረቱ ሰርግ ለምሳሌ ቢሆን ሙሽሮቹ ላይ መሆኑ ቀርቶ እዚህ አንቺ ጋር ሲመጣ ወይም ያ ታዋቂ ሰው ላይ ሲሆንም አትፈልጊው አይነት ምቾት መንሳት ነው የሚፈጥረው። አንድ ሰው ምን ነግሮኛል? ሰውዬው እንግዲህ በቴሌቪዥን በተደጋጋሚ የሚታይ ሰው ነው ነውና የሆነ አንድ ማህበራዊ ሕይወቱ ሊወጣ መጣና ወይ ከዚህ ሰውዬ ጋር አንሳይም ባክ፣ ፎቶ አለ የሆኑ ሰዎች አሉ ብቻ የሚያውቁት ከመሰላቸው ፊት ጋር መነሳት ነው አለማቸው። ፎቶ እና ታውቀዋለህ፣ ግን ነገር ወሬ አወራ። ብቻ በጣም ኢዝ ፖፑላር አይደል፣ ዝነኛ ናት። ዋናው ዝነኛ ሆነ፣ ዋናው ፊቴ ተለምደ መሆኑ ነው። አለቃቂ ተናጋሪውን፣ ታናዩን፣ ጋዜጠኛውን የሚያውቀው ነገር አክቲቪስት ነው። እንዳጋጣሚ አጋጣሚ ሰውየው ፎቶ ከተነሱ በኋላ ነው አክቲቪስት መሆኑን ተነጋግረን፣ በቃ ፈን አደረግ ነው። በቃ ብቻ ይሁን ዶክመንቱ ይጠቅመኛል። መግቢያችን ላይ ካለው የማግበስ በስ አይነት ይሄ ለየት ያለ አይነት ማግበስበስ ነው፣ እና ያ ሰውዬ ለምሳሌ ለቅሶ ሊሆን ይችላል፣ ሰርግ ሊሆን ይችላል። ጊዜውን እኮ አባክኗል ለመነሳት ግን ማን እንደሆነና በየትኛው ነገር እንዳደነቀው ፎቶ ለምን እሱ ጋር እንዲኖር እንደፈለገ ምክንያት የለውም። ይሄ ነገር እንግዲህ ከአማረራቸው ዝነኞች ውስጥ ጀስቲን ቢበር አንዱ ነው። ሜጋን ፎክስ ደግሞ ምናለች። ዝነኛ መሆን ማለት በሚሊዮኖች መንጓጠጥ ነው አለች። ለምሳሌ ሀይ ስኩል ሆናችሁ የእድሜ አቻዎቻችሁ ይሄ ሊሳለቁባችሁ ሊያንጓጥጡ ይሄ ቡሊ የሚሉት ማለት ነው ይፈልጋሉ ይሄ ነገር ዝነኛ ስትሆኑ ቁጥሩ ወደ ሚሊዮን ደረጃ ያደርጋል ያድግና በዓለም አቀፍ ደረጃ ይሆናል ማለት ነው መንጓጠጡ በዛ መንገድ ነው የገለጸችው። ለምን እያንዳንዱ ነገርሽ ለትችት ክፍት ነው ሲፈልጉ ባፍንጫሽ ሲፈልጉ በጸጉርሽ ሲፈልጉ በጥርስሽ ሲፈልጉ ባረማመድሽ፣ አዎ በተናገርሽው ነገር ማንም ሰው እንደፈለገ እየተነሳ የሚናገርሽ ሰው ትሆኛለሽ። ለምተናገሩኝ አይባል የህዝብ ሆነሻል። የሚያደንቅሽ እንዳለ ሁሉ በዛው መጠን ደግሞ የፈለገውን ነገር የሚናገርና አንችን የሚያንኳስስ የሚያሳንስም ቡድን ይኖራል። ይሄ እንግዲህ በቃ ዝናው ዓለም ውስጥ ስትመጪ ልትጠብቂው የሚገባ ጉዳይ መሆን አለበት ማለት ነው። አንቺ ስሜትሽ ምን ሊሆን ይችላል የሚለውን ማንም አያጤንም። የፈለገውን አስተያየት ነው የሚሰጥሽ ማንኛውም ሰው። አንድ ጊዜ እንደ ማዴልን እናስታውሳለሁኝ። እንደዚህ ታዋቂ ዘፋኝ የሆነች በዚህ ደረጃ ሰው እየወደደች ለምንድን ነው ሰውነትሽን ማታስተካክዩ? ሚል አይነት አስተያየት ተጠየቀችና፣ እኔ እኮ ለጆሮ እንጂ ላይን የሚሆን ሙዚቃ አይደለም እየሰራ ያለው፣ በጆሯችሁ ለምን አታዳምጡኝም? እኔ ሙዚቃ ሰው ነኝ የሚል መልስ ነው ሰጣች ሄደችው። ግን ምን ስሜት ሊፈጥርባት ይችላል፣ ወይም ምን እንዲሰማት ሊያደርግ ይችላል? ይሄ ጥያቄ ይሄ አስተያየት የሚባለው የለም። በቃ ሰው ዝም ብሎ የፈለገውን ነገር እንዲናገርሽ፣ እንዳለችው ነው ሜገን ፎክስ የህዝብ ሀብት ቶኝና ህዝብ እንደፈለገ እንዲያደርግ ትፈቅጃለሽ። አሁን እንግዲህ ዝና ይሄ ሁሉ ነገር አለ። ይሄ ሁሉ ችለው ነው፣ ገንዘቡ ክብሩ አለው። ይሄ ሁሉ ነገር ተችሎ ነው። ለዚህ ሁሉ መዘጋጀት ያስፈልጋል። ከዚህ ሁሉ ሲያልፍም በማይታወቁ ጫናዎች ሰለባ ሆኖ ወደ ስራቸው ያልተመለሱ ወደ ስራቸውም ተመልሰው ጭምር በተለያዩ ህመሞች፣ ሱሶች፣ ወይም ባልተጠበቀ ይኑሮ ደረጃ ውስጥ የሚገኙ ሰዎች አሏቸው። እነሱ በይፋ ስለሚያወሩት ያውቁታል። እሺ